ወደዚያች ተራራ ከወጣ በኋላ ከዚያች ተራራ መውረድ አልፈለገም። እንደገና ተመልሰው ወደ ዓለም መግባት ስለማይፈልጉ ጮክ ብለው አታውርደን ነው የሚሉት። ከእኛ ሃይማኖት ውጪ የሆኑት ልጆች ወልዳለች እንዲና እንዲያሆናለች የሚሉት እንደ ወረደች ሊነግሩ ነው የሚፈልጉት። በታላቅ ከፍታና በአስደናቂ ልዕልና ውስጥ እንደኖረች አይረዱ። አንድ አፍታ ጸሎት ማቋረጥ እንኳን አይፈልጉ ማርያም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 ክቡር አባታችን መልአከ ምሕረት ጸጋዬ ወርቁ በየካባዶ ቅዱስ ሩፋኤል ቤተ ክርስቲያን አስተዳዳሪ፣ ክቡር አባታችን መልአከ ገነት አእምሮ የኮተቤ ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ፣ ክቡር አባታችን መልአከ ሰላም መምህርታዬ አብርሃ ክቡር አባታችን መጋቤ አይላፍ ቀሲስ ታደሰ ፋሲል ታደሰ የቀብና መድኃኔ ዓለም ስብከት ወንጌል ኃላፊ ክቡር አባታችን መልአከ ሰላም በርሄ የተወደዳችሁ የቤተ ክርስቲያን ልጆች ምእመናንና ምእመናት እንደምን ሰነበታችሁ? እንደምን አላችሁ? አሜን። በምህረቱ የሰበሰበን እንደ በደላችን እንደ ኃጢአታችን ያልከፈለን በረድኤቱ ጥላ ስር ቃሉን እንድንሰማ ስሙን እንድንጠራ ይፈቀደልን። አምላካችን እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ከሁሉ አስቀድሞ እንዲህ ላለው መንፈሳዊ ስራ ወንድማችንን መጋቤ ሃይማኖት ቀሲስ ዮሴፍን ያነሳሳልን፣ እንዲህ ላለው ታላቅ ስራ ያበቃልን አምላካችን እግዚአብሔር ይክበር ይመስገን፣ ይክበር ይመስገን። እሳቸውንም በእውነት የመምህራንን በረከት ረድኤት ያሳትፍልን። የእግዚአብሔርን ቃል የሚያስተምሩትን ዕጥፍ ድርብ ክብር ይገባቸዋል እንዳለ ቅዱስ መጽሐፍ ክብሩን ጸጋውን በረከቱን ያድልልን። መምህራችን መምህር ተስፋዬ ሰዓት ጽፌላቸው ወርዳለሁ ብሎኝ ነበር። እውነት ለመናገር ሰዓት ስፈልግ አላገኘሁም። ያገኘሁት ግን አንድ ተለቅ ያለ ቁጥር ነው፣ ዘጠኝ መቶ ሰላሳ ይላል። እንግዲህ ዘጠኝ መቶ ሰላሳ ደቂቃ እንደምጠቀም ካሁኑ ነግሪያችሁ፣ ቁርጣችሁን እወቁት። እግዚአብሔር ከሁላችንም ጋር ይሆን። ደግነቱ ቀሲስ ነግረውኛል፣ ቀስ ብለው 15 ደቂቃ ብለውኛል። ተርፋችኋል ላስተንፍሳችሁ ብዬ ነው። 930 የማቱሳ የአዳም እድሜ እንዳይሆንባችሁ እዚሁ ቁጭ ብላችሁ። መጽሐፏ ከክርስቲያናዊ ህይወት አንጻር የተቃኘች በመሆኗ እኔም ለ15 ደቂቃ አንድ ርዕሰ ጉዳይ ከዚህ ጋር የሚያያዝ አንስቼ ያበቃለሁ። መምህራን አሉ አባቶች አሉ፣ እንደው አብሮ በመኖር አብሮ በማደግ ለመታዘዝ ብዬ ነው በፊታችሁ የቆምኩት። አምላካችን እግዚአብሔር ሰምተን የምንማርበት የምንጠቀምበት ያድርግልን። አሜን። አታውርደኝ ወይም አታውርደን በሚል ርዕስ ነው። ለዚች ጥቂት ደቂቃ የመረጥኩት ርዕስ በተለይ ወደ መንፈሳዊ ህይወት ከፍታ ወደ መንፈሳዊ ህይወት ልዕልና ወደ መንፈሳዊ ህይወት ሐሳብ የሚገቡ ሰዎች መውረድ አይፈልጉም፣ ማነስ አይፈልጉም። በዚያው ከፍ እያሉ መሄድ ነው የሚፈልጉት። ይሄንን ሐሳብ የበለጠ የሚያዳብረልንና ሐሳቡን ያገኘሁት ወደ ቅዱሱ ተራራ ወደ ደብረ ታቦር ከጌታችን ጋር ከወጡት ደቀ መዛሙርት ቅዱስ ጴጥሮስ ታስታውሱ ከሆነ በዚህ መሆን ለእኛ መልካም ነው ብሎ ጮሆ ነበረ። ወደዚያች ተራራ ከወጣ በኋላ ከዚያች ተራራ መውረድ አልፈለገም። እንደገና ተመልሶ በመንደር ውስጥ መኖር አልፈለገም። ይልቁንም በዚያች ቅዱስ ጴጥሮስ ቅዱስ ባላት ተራራ ከዚህ አስደናቂ የዘላለማዊ ሕይወት ትንሳኤ እፍታ እየቀመሰ በዚያው ተራራ መኖርን የመረጠው ለዚህ ነው። በዚህ መሆን ለእኛ መልካም ነው የሚለው ቃል አታውርደኝ የማለት ያክል ነው የሚሆነው። እንዲህ ወዳለው ጥልቅ መንፈሳዊ ሕይወት የሚገቡ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር መኖር የጀመሩ ይልቁንም ሃይማኖታዊ የሆነውን ጥልቅ ምስጢር እንደ ደብረ ታቦር ባለው ቤተ ክርስቲያን የቀመሱ፣ ያጣጣሙ እንደገና ተመልሰው ወደ ዓለም መግባት ስለማይፈልጉ ጮክ ብለው አታውርደን ነው የሚሉት። ለምን መሰላችሁ? ወደዚህ ከፍታ ሲወጡ ዓለም ታንስባቸዋለች፣ አታጓጓቸው። የሚበልጠውን ሕይወት ስለሚቀምሱ ወደሚያንሰው ዓለም መውረድ አይፈልጉም። በዚያው ነው የሚሄዱት። መውረድ ነው የማይፈልጉት። ሁሉንም በቅዱሳት መጻሕፍት ያሉ ወደዚህ አስደናቂ ሕይወት የገቡትን በሙሉ ብታዩቸው በዚያው ነው የሚሄዱት። አይወርዱ። ከኃይል ወደ ኃይል፣ ከጸጋ ወደ ጸጋ፣ ከክብር ወደ ክብር፣ ከኮከብነት ወደ ጨረቃነት፣ ከጨረቃነት ወደ ፀሐይነት፣ ከሰላሳ ወደ ስልሳ ከስልሳ ወደ መቶ እንደዚያ ነው ከፍ የሚሉት። ይጨምራሉ እንጂ አይቀንሱም። ይበዛሉ እንጂ አያንሱ፣ ይበረታሉ እንጂ አይደክሙም። በዚያው ነው መሄድ የሚፈልጉት። የተወደደች ቅድስት ድንግል ማርያምን ላስታውሳችሁ። የተወደደ መድኃኒታችን ኢየሱስ ክርስቶስን ከጸነሰች ከወለደች በኋላ በዘላለማዊ ድንግልና በአስደናቂ ሕይወት ነው የኖረችው። እንደገና ተመልሳ ሥጋዊ ደማዊ የሆነው ኑሮ አልኖረችም። አንዳንድ ከኛ ሃይማኖት ውጭ የሆኑት ልጆች ወልዳለች እንዲና እንዲያሆናለች ሆናለች የሚሉት እንደ ወረደች ሊነግሩ ነው የሚፈልጉት በታላቅ ከፍታና ባስደናቂ ልዕልና ውስጥ እንደኖረች አይረዱም። እሷ በዛው ነው የሄደችው። በዚህ ከፍታ ውስጥ ሆና እንዴት አድርጋ ልትወርድ ትችላለች? ለዚህ ነው መጻሕፍት ሁሉ ከዛ በኋላ የተጻፉ ስለ እመቤታችን ስለ ቅድስት ድንግል ማርያም ሲናገሩ አስደናቂ ሕይወቷን ነው የሚተርኩልን። እንደውም አንድ ሰው ባያት ጊዜ ምን እንዳላት ታስታውሱ። እሷን አይቶ ልጇን አምላክ ነው የማይል የለም እስኪል ድረስ ነው የጮኸው። ባላውቅ ኖሮ ባትነግሮ ይኖሮ ይቺማ አምላክ ናት እል ነበር እስከ ማለት ነው የደረሰው። ትሕትና ትጥቋ ነው። መከራ ከሚቀበሉ ጋር አብራ መከራ ትቀበላለች። ለሚያዝኑና ለሚተክዙ ትራራለች። እርሷ የአዲሱ እምነታችን ስርየትና እናት ነች ብለው ነው የጮሁላት። እግናጢዮስ ወደዚያ ነው ሄደችው እጅግ ወደሚያስደንቅ ልዕልናና ከፍታ ሄደች። እንዴ እንኳን የተወደደች ቅድስት ድንግል ማርያም ሙሴን እንኳን ሊቃውንተ ቤተ ክርስቲያን እኮ ተርከውልናል። ሀመልማል ከነበልባል ነበልባል ከሀመልማል ጋር በደብረ ሲና ተዋህዶ ካየ በኋላ ወደ ቤቱ አልተመለሰም ነው የሚለው ትርጓሚያችን ሲተርቅልን። እንደገና አልወረድም፣ እንደገና ወደ ኋላ አልተመለሰም፣ በዚያውን የቀጠለው ነው የሚሉት። አመልማል፣ ከነበልባል የተዋህደውን ያየ እንደዚህ ወደዚያ ከቀጠለ ራሱን እሳት የተሸከመችውማ እንዴት ልትወርድ ትችላለች? ለዚህ ነው እንዲህ ጥልቅ ወደ ሆነው መንፈሳዊ ወት የሚመጡ መመለስ አይፈልጉ፣ በዚያው ነው የሚሄዱት። በተለይ ኦርቶዶክሳውያን እጅግ ልናውቀው የሚገባ እጆቻቸውን እንደዘረጉ ያበሩ አባቶች ያሉባት ቤተክርስቲያን ናት እቺ ቤተክርስቲያን። እጆቻቸውን ለጸሎት እንደዘረጉ ማንበብ ትችላላችሁ፣ ከኖራችሁበትም ትደርሱበታላችሁ። እጆቻቸውን እንደዘረጉ፣ እጆቻቸው እሳት የሚያወጡ የሆኑ እንደነ ማክሲመስ እና ዲሞዲዮስ የሚባሉ አባቶች አሉ። ከአንደበታቸው ሲወጣ ቃሉ፣ ትምህርቱ፣ ንግግሩ ሁሉ ሲወጣ እንደ እሳት ይዋሃድ የነበሩ አባቶቻችን አሉ። እጅግ አስደናቂ ወደሆነ ከፍታ የሄዱ ማለት ነው ሰዋስያን ሲያርፉባቸው ሰውነታቸው እሳት ከመሆኑ የተነሳ እዛው አቅልጠው ያስቀሩ የነበሩ አባቶች አሉ። የንፋስ ሽክሹክታ የሚሰሙ የወፍ ቋንቋ የሚያደምጡ የዓለት ብልት የሚመረምሩ እንዴ፣ እንኳን አደለም የሩቆቹ፣ የቅርቦቹ እንኳን እያዩ ሲበቁ ያዩ ዋሻቸው እንደ ገቡ የተሰወሩ ብዙዎች አሉ። ወደዚያ ከፍታ ሄደው ያልተመለሱ ያልወረዱ አሉ። ልክ እነ ቅዱስ ሙሴ እንደሆኑት እንዳደረጉት ማለት ነው። የመንፈሳዊ ሕይወት ከፍታ ወደዚያ ነው የምታደርሳቸው፣ ወደዚያ ጥልቅ ህይወት ነው የምታስገባቸው። መጥመቀ መለኮት ቅዱስ ዮሐንስን ልትመለከቱ ትችላላችሁ። አላችሁ። በማይጸን ጌታችንን በአካል እመቤታችንን ካየ በኋላ ወደ በረሃ እኮ ነው የገባው። ምናኔ እኮን የጀመረው ይህንን የቀመሱ ሰዎች ይመንናሉ። ለምን ይመስሏችኋል? አባቶቻችን የሚመንኑት ወደ አስደናቂ ህይወት ሲገቡ ዓለም ታንስባቸዋለች። እንኳን ሊኖሩባት ጥቂት ጊዜ ሊያሳልፉባት አይፈልጉም። አልወርድም ነው እኮ የሚሉት። በጣም ታንስባቸዋለች። ለመሄድ ነው የሚጓጉት። በበረሃ ነው የሚኖሩት። ይመደናሉ እንዴ! ብዙዎቹን ያልኳችሁ መጽሐፍ ቅዱስ ላይ በገድላት፣ በድርሳናት፣ በተአምራት ማየት ይቻላል። አረጋዊውን ስምዖንም ተመልከቱ። በቤተ መቅደስ ጌታችንን ከታቀፈ እኮ በኋላ ምን ነበር ያለው? ጌታ ሆይ እንደ ቃለ ባሪያህን በሰላም አሰናብተኝ። አንተን ካቀፍኩ በኋላ ከአንተ ጋር ከተነጋገርኩ በኋላ አንተን ካየው በኋላ መኖር አልፈልግም። ምን በላይ ውሰደኝ፣ አታውርደኝ እኮ ነው ያለ። አይኖቻችን እንዲህ ያሉ ምስጢራትን ከሰሙ በኋላ ልዩ የሆነውን ቅዳሴ ካስቀደስን በኋላ መዓዛ የሆነውን ዕጣናችንን ካሸተትን በኋላ ወደ ሰማይ የሚወስደውን ደጃችንን ቤተ ክርስቲያናችንን ከቀመስን በኋላ ወዴት እንወርዳለን? ከዚህ ዝማሬ ወዴት እንሄዳለን? ከዚህ ማህሌት ወዴት እንሄዳለን? ከዚህ ቅዳሴ ወዴት እንወርዳለን? ከዚህ ዝማሬ ወዴት እንሄዳለን? አንወርድም ማለት እኮ ለመለየት ነው ነው የሚጓጉት፣ ለመሞት ነው የሚፈልጉት። እንደውም ቅጩ እንነጋገር ከተባለ እዚህ መኖር አይፈልጉም። ናውሰደኝ እስከ ማለት ነው የሚጮቱ። እንደሱ ነው እኮ የሚያረጉት። ኑረዶ ቢባሉ እንኳን እኮ አይወርዱ። ቅዱስ ዮሐንስንም በራእዩ መመልከት ትችላላችሁ። እንደ ወንድሞቼ ተዘዋውሬ መስበክ አልቻልኩም ብሎ ባዘነ ጊዜ ታስታውሳላችሁ። በፍጥሞ ደሴት ገብቶ ታዙ ምንድን ነው የሆነው? ባትሰብክም አለና ወደ ሰማይ ወስዶ የሰማዩትን ኢየሩሳሌም በሙሉ አሳየው። ከዚያ መጨረሻው ላይ ምንድን ነው ያለው? መስበክ ፈልጎ መዞር ፈልጎ የነበረው ሐዋርያ ጌታ ወይ ውሰደኝ፣ አይደል ቶሎና፣ አይደል ያለው ቶሎና እኮ ነው ያለው ወደዚህ ጥልቅ ምስጢር የገቡ ሰዎች ጭምቶች ነው የሚሆኑት። ዝምተኞች ነው የሚሆኑት። አሰላሳዮች ነው የሚሆኑት። ተመሳጮች ነው የሚሆኑት። አንድ አፍታ ጸሎት ማቋረጥ እንኳን አይፈልጉ። አንድ አፍታ ከእሱ ጋር መነጋገር ከጀመሩ ማቋረጥ እንኳን አይፈልጉ። አገልግሎት ከጀመሩ መተው አይፈልጉ። አይወርዱ፣ አይወርዱ፣ በፍጹም አይወርዱ። መንፈሳዊ ሕይወት እጅግ በጣም ጥልቅ ስለሆነች ወደዛ ነው መሄድ የሚፈልጉት። ከደረሱበት ሕይወት ከሚመላለሱበት ማይረቅ በፍጹም አያቋርጡም። ከፍ እያሉ ነው የሚሄዱት። ወደ ላይ ነው የሄዱት። ወገኖችን በሙሉ ተመልከቷቸው፣ አልወረዱም። በዚያው ነው የሄዱት። እንዴት ይወርዳል እነሱን ነው እንዴ? እንደው አንድ ጨምር የላችሁ ለአብቃ 15 ደቂቃው አባት የላትም ይመስለኛል። ተስፍሽ ይነሳል፣ ወዲህ ወዲያ ይላል። ቫት እንኳን ነበረው፣ ሁሉን ነገር እዚህ ምጥር። እንግዲህ ያ ፈያታዊ ዘየማን በቀኝ የተሰቀለው እንኳን ወንበዴ ምንድን ነው ያለው? እንግዲህ እግዚአብሔር ያሳያችሁ፣ ብዙ ነገር የለመደ ነው፣ ብዙ ነገር ያወቀ ነው፣ አይደል እንዴ? ያወራረደ የኖረ ነው። በዚያች ሰዓት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር እውነተኛውን ሕይወት ሲረዳ ምንድን ነው ያለው? አውርደኝ ነው ያለው። በግራ የተሰቀለው ምን ነበር ያለው? በአጭር ቃል አረ በግራ የተሰቀለው አምታተዋችሁ መሰለኝ። እኛንም አንተንም ምን በለን? አውርደን። ይህ ብዙ ሰዎች ጥያቄ መውረድ ነው። እንደ ምን በላው፣ ምን ጠጣው፣ ምን ለብሰው እኮ የሚያስጨንቀን። ገና እኮ መንገዱን በቅጡ ስላልጀምርን እኮ ነው። ሌሎች ሌሎቹስ የሚያስቡት ሌላ እንዴት አርጌ ከእሱ ጋር ኖሬ፣ ታስታውሳላችሁ፣ እመለስበታለሁ። ይሄ ፓትርያርክ ሺኖዳ ሲና በምትል አያሌው ዘ ኢየሱስ መጽሐፋት አንዳንድ አስደናቂ መጽሐፍ። ታስታውሱ ከሆነ ቄርሎስ ስድስተኛ የአንድ ገዳም ችግር ለመፍታት ሺኖዳ ወደ እሳቸው ዘንድ ይሄዳሉ። የበቁ አባት ነበሩ። ቄርሎስ ስድስተኛ ሾሟቸው ጵጵስና ከዚያ አንድ በጣም የሚወዳቸው ጋዜጠኛ አሜሪካዊ ጋዜጠኛ ብፁዕ አባታችን እንኳን ደስ ያሉት ብሎ ደብዳቤ ጻፈላቸው አሉ። እሳቸው ምን ብለው ጻፉ አሉ። አሁን ለእኔ የሚገባኝ ይህ እንኳን ደስ ያለ ደብዳቤ ነው ወይስ የሐዘን ደብዳቤ ነው የሚፈለገብኝ የሚገባኝ አሉ። ለምን ለእኔ የምትመቸኝ ዋሻ የነበረች ቃል እግዚአብሔርን ምሰማባት ጸሎት ምጸልይባት ምመሰጥባት በማሰላሰል ምኖርባት ከዚያሽ ዋሻ ወጥቼ የብዙ መንጋ አስተዳዳሪ ስሆን ልታዝንልኝ እንጂ የሚገባው እንዴት እንኳን ደስ ያለ ልትለኝ ይገባል? እንግዲህ ጥልቀቱን ተመልከቱት። ያንን ነው መተው ያልፈለጉት። እነዚህ ናቸው እኮ አባቶቻችን። ሃምሳ ዓመት ስልሳ ዓመት እዚህ መቅደሱ ሲቆሙ እንደዚህ ነው ይኖሩ። እኛ እንኳን የምናቃቸው እንደ ቆሙ የታመሙ፣ እንደ ቆሙ እንዳመሰገኑ፣ ማህሌት እንደ ቆሙ ህይወታቸውን የጨረሱ ጥቁር ፀጉር ይዘው ነጭ ጸጉር ይዘው የወጡ አይተናል። እኛ እንኳን ምስክር ነው። ልጅነታቸውን አይተን አፍታም ሳንቆይ በአገልግሎት እና በውጣ ውረድ አርጅተው አይተናል፣ አፍጅተው አይተናል። ጉልበታሞች ሆነው ገብተው ደካሞች ሆነው አይተናል። እዚሁ ጨርሰዋል። አይወርዱ እና ፓትርያርክሽን ወዳ ምናሉ መስላችሁ? እስኪ ልጠየቅህ አሉት ጋዜጠኛው። ማርያም ከማርታ ጋር ወደ ኩሽና ብትሄድ ማርያም ሆይ እንኳን ደስ ያለሽ የሚል ማን ነው አሉላችሁ። እየሰማችሁ ጌታችን ያደነቀው እና ያመሰገነው እግሩ ስር ቁጭ ያለችውን ነው ያችኛ፣ ምትነቀፉን አይደለም። ግን ምናሉ አሉ፣ ማርያም ከማርታ ጋር ወደ ኩሽና ብትሄድ እንኳን ደስ ያለሽ ትላታለ። ሆይ እኔም እንዲወዳለው ሰፊ ነገር ሲሄድ ልታዝንልኝ ነው እንጂ የሚገባው ከዚህ አያቸው፣ እንዴት ጥልቁ ሕይወት እንደሚፈልጉ እና ያኛው ማውረድ ሲል በቀኝ የተሰቀለው ግን ምንድን ያለው ጌታ ወይ በመንግስት በመጣ ጊዜ ምን በለይ ያኛው መውረድ ይህስ መውጣት የሚፈለገው የእውነት መንፈሳዊ ህይወትን የሚኖሩ ሰዎች እንደዚህ ነው የሚፈልጉት ቀስ በቀስ ማደግ ከፍ ማለት ነው የሚፈልጉት በሙሉ ህይወቷ እግዚአብሔርን እስከ መምሰል ድረስ የምትደርሰው የመንፈሳዊ ሕይወት ጉዞ ጫፍ ላይ መውጣት ነው የሚፈልጉት። እስከዛ ነው ጉዟችን። አንድ ነገር ብቻ ነግሬያችሁ አበቃል። አንድ አንድ ወጣኒ ነበረ የአስደናቂ የመነኮሳትን፣ የተጋዳዮቹን የበረሀኞቹን ሕይወት አየላችሁና እዚያው አካባቢ የሚኖርበት አካባቢ ነበርና ገዳማቸው በጣም ስለተመሰጠ ምናን ገባላችሁ? በጣም የባለጸጋ ልጅ ነው። ከጥቂታ ዘመናትና ከጥቂት ዓመታት በኋላ ባለጸጋ አባቱ ይሞታል። እሱ እዚያ ከገባ ጥቂት ቆይቷል። መልእክት ይልኩበታል። ምን ብለው ባለጸጋ አባት እሞቷልና ናና ሀብቱን ውረስ ብለው ይልኩበታል። ይሄ ወጣኒ ምን ብሎ ይናገራል መስላችሁ? መልእክት ላከባቸው። ምን አላቸው? አባቴ ከመሞቱ ከረጅም ዓመት በፊት እኔ ሞቻለሁ። ምን አልልም ምን አልልም። ምን አልመጣም እኮ ሰርጉ ሙልኛ ከርዕሴ ጋር ወሞች ያለው ከመሞት ከአባቴ ከመሞቱ ከረጅም ዓመት በፊት መሞቴን አታውቁም ወይ? ምን አልልም። አልወርድም። እንደነዚህ ያሉ መጻሕፍት ወደዚህ ከፍታ ነው የሚያደርሱን። በእውነት በተለይ አሁን አሁን ያሉ እንደ መጋቤ ሃይማኖት ቀሲስ ዮሴፍ ያሉ የሃይማኖትን ነገር የተማሩ የሚከራከሩትንም የሚረቱ ይሁኑ እንዳለው ቅዱስ መጽሐፍ፣ እንዲህ አይነት መምህራንን ልናበረታታቸው ይገባል። በእውነት እሱን ሳልናገር መውረድ ስለማይገባል ልናበረታታቸው ይገባል። እንዲህ ያሉ ንግግሮች፣ እንዲህ ያሉ ትምህርቶች እንደው የኛ ድክመት ነው እንጂ ጻድቅ የሚያደርጉ ናቸው። አሁን ልባችን ስለደነዘዘ፣ በዓለም ብዙ ስለተያዘ ይህ ሁሉ ስብከት እኮ አያስፈልግም ነበር። በእውነት ግን የኃጢአት ድንዛዜና ልባችንን ስለያዘው ብዙ ቢናገር እንኳን መመለስ አቃተን። ስለ ጎርጎሪዮስ ዘኑሲስ ያነበብኩት አንድ መጽሐፍ በጣም ይደንቃል። ኑሲስ ሲገባ ይላል ጎርጎሪዎስ ኑሲስ ሲገባ አምስት ሶስት አባወራ ብቻ ነው ክርስቲያኖች የነበሩት ሶስት አባወራ ብቻ ክርስቲያኖች ናቸው። ኑሲስን ለቆ ሲወጣ አምስት ትምህርቶችን ያስተማረው በጣም ይገርማችኋል። በአምስት ትምህርት ኑሲስ ውስጥ የነበሩትን ሶስት ብቻ የነበሩትን አባወራ ክርስቲያኖች ገልብጦት ሶስት ብቻ ኢአማንያን አድርገው ሌላ ውስጥ ክርስቲያን አድርጓቸው በስንት ትምህርት አጭር ቆይታ ብሪፍ ኢንተርቬንሽን እኛ ሰላሳ አመት ቆየ። እንጃ እውነታቸውን ነው። የኔ ታሸጡ አባቶቻችን ይረዳቸው የነበረው መንፈስ ቅዱስ ነው፣ እኛን ግን እየረዳን ያለው ሞንታርቦ ነው ያሉት፣ እውነታቸውን ሳይሆን አይቀርም። እና እንዲህ ያሉ ወንድሞችን ማበረታታት ማጠንከር በጣም ያስፈልጋል። የሙሴን እጆች ደግፉ ብለው አባቶቻችን ያስተማሩት ትምህርት ያስፈልጋል። በዚህ ዘመን ቤተ ክርስቲያን የእውነት ይሄንን ክፉ ዓለም ድል እንድትነሳ ከተፈለገ ሦስት ነገር ያስፈልጋል። አንዱና አሁንም መናገር ያለብን የሚጽፉት፣ የሚያስተምሩት፣ የሚደክሙት እነሱን ማገዝ፣ እጆቻቸውን መደገፍ ድሉ የተገኘው ሙሴ እጆቹን ይዘረጋል፣ እያሱ ይዋጋል አሮንና ሆር ደግሞ የሙሴን እጆች ይደግፉታል። እንደዚህ ከሆነ ነው ድል የሚገኘው። የሙሴ እጆችን መዘርጋት የእግዚአብሔርን ቸርነት፣ የጸሎት ሕይወትን፣ የኢያሱ መጋደል ተጋርሎን፣ የአሮን እና የሆር ደግሞ የሙሴን እጆች ደግፎ መዋልን፣ ደግሞ ካህናትን ማገዝን፣ ማበርታትን ያስፈልጋል። በተለይ የሚያስተምሩትን ይቆየ አያውርደን። አሜን አትሉም?